ሰላም ሰላም ጤና ይስጥልን። በያላችሁበት ሁሉ ሰላምና ጤናችሁ ይብዛ። የተከበራችሁ ውድ ተመልካቾች መነጋገሪያ የሆነ መረጃ በእለቱ ተሰምቷል። ይህም በቅርቡ ተወዳጅነትን ያተረፈ እንዲሁም ደግሞ በብዙ ማህበራዊ ሚዲያዎች ላይ መነጋገሪያ የሆነው ቲክቶከር አዶናይ በሱ ጉዳይ ላይ ነው። ማስጠንቀቂያ ስለመድረሱ እንዲሁም ከዚህ በፊት የለጠፋቸው አንዳንድ ተንቀሳቃሽ ምስሎችን ከቲክቶክ ገጹ ላይ እንዲያጠፋ ማስጠንቀቂያ ደርሶታል። እንዲሁም የአየር ኃይል አመራሮችም ሊጠየቁ ነው ሲል ነው ዘሀበሻ መረጃውን እያደረሰን ማለት ነው። የተከበራችሁ ውድ ተመልካቾች ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሙሉ መረጃውን በዚህ ቪዲዮ ወደ እናንተ የማደርስ ይሆናል። እስከ ፍጻሜው አብራችሁን እንድትቆዩ በትህትና እጠይቃለውኝ። ይህም ቪዲዮ ላይክ ማድረግ እንዳይደሳ፣ የተሰማችሁን የትኛውንም የራሳችሁን ሀሳብ አስተያየት ደግሞ ከቪዲዮው በኋላ መልእክት መስጫው ላይ ማስቀመጥ ትችላላችሁ። አብረን እንቆይ። ቲክቶከር አዶናይ በቅርቡ በአየር ኃይል መድረክ ላይ መገኘቱን በቲክቶክ ገጹ ላይ አንዳንድ ምስሎችን አስቀምጦ ነበር። ይህም አነቃቂ ንግግሮችን ሲያደርግ ነበር። እንዲሁም ሀገራችንን እንውደድ የሚሉ መልእክቶችንም አስተላልፏል። በመድረኩ ላይም በመገኘቱ መድረኩ ላይ የጋበዙት የአየር ኃይል አመራሮችም ሊጠየቁ እንደሆነ ነው የወጡ መረጃዎች የሚያሳዩት። ቲክቶከር አዶናይ በመድረኩ ላይ ሰግጡ የሚሉ ቃላቶችን መጠቀሙና እንዲሁም ለአየር ኃይል የማይመጥኑ ቃላቶችን ተጠቅሟል በሚል አዶናይ ላይ ማስጠንቀቂያ ወጥቷል። እነዚህም ቪዲዮዎች ከቲክቶክ ገጹ ላይም እንዲያጠፋ ማስጠንቀቂያ ተሰጥቶታል ማለት ነው። ቲክቶከር አዶናይ ከባህር ማዶ ወደ ኢትዮጵያ ከመት በኋላ በተለያዩ ፖድካስቶች ላይ በመቅረብም የተለያዩ ተሞክሮውን እንዲሁም ደግሞ የነበሩበትን ችግሮችም እንዴት መፍታት እንደቻለ እና የአሁኑ ወጣቶች ማድረግ ያለባቸውን ጠንካራ የሆኑ መልእክቶችም፣ እንዲሁም ደግሞ አነቃቂ የሆኑ ንግግሮችን ሲያደርግ ነበረ። በዚህም በርካቶች አድናቆታቸውን እንዲሁም ፍቅራቸውን ሲገልጹለት ነበረ፣ እንዲሁም ከጎን ደግሞ ሌሎችም ደግሞ ትችታቸውን ሲያደርሱት እንደነበረ ይታወቃል። ቲክቶክ ሹገር አዶናይ በተለይ ደግሞ በሴፉ ሾ ላይ አልቀርብም በማለትም ከሴፉ ፋንተውን ጋር እተጣገባ ውስጥ መግባቱ የቅርብ ጊዜ ትውስታ ነው። በቀናት ልዩነት ከቴዲ አፍሮ ባለቤት አመለሰት ሙጬ ፖድካስት ላይ መቅረቡ ይታወሳል። ይህም መነጋገሪያ የሆነ ፖድካስት ነበረ። በትንሽ ቀናት ውስጥም ከሚሊየን በላይ እይታ በማግኘትም መነጋገሪያ የሆነ ፖድካስት ነበር። በርካቶችም ፖድካስቱን ጀምረው እንደ ጨረሱትና አድናቆታቸውንም ሲገልጹለት ነበረ። በዚህም በህዝቡ ልብ ውስጥ የገባ ወጣት ነው ማለት ነው። እንዲሁም አስተማሪ የሆኑ ተስፋ የሚሰጡ ተስፋ እንዳይቆርጡ የተለያዩ ወጣቶችን ሲያበረታታ እንዲሁም ሲያግዝ በማህበራዊ ሚዲያዎቹ ላይም ሲያጋራ ይታያል። በዚህም ነው በርካቶችም ለሱ ያላቸውን አመለካከት ሊቀይሩና እንዲወዱትም አድናቆታቸውንም እንዲያቀርቡለት ያደረጋቸው። በተለያዩ ማህበራዊ ሚዲያዎች ላይም በርካቶች አድናቆታቸውን ሲገልጹለት ይታያል። እናንተም ደግሞ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። ከአየር ኃይል የተሰጠው ማስጠንቀቂያ ተገቢ ነው ወይስ ተገቢ አይደለም? እንዲሁም ደግሞ ለቲክቶከር አዶናይ ያላችሁን ሀሳብ አስተያየት፣ ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። እስከ ፍጻሜው አብራችሁን ስለቆያችሁ ከልብ ከልብ እያመሰገንን ቻናላችን በቅርብ ጊዜ ሁለት ሺህ ሰብስክራይበር ተ ተጠግቷል ማለት ነው። አብራችሁን ስለሆናችሁ ከልብ እያመሰገንን ቤተሰብ ያሉ ናችሁ። ቤተሰብ እንድትሆኑና ይህን ቪዲዮ ደግሞ ላይክ እንድታደርጉ እጠይቃለሁ። በሌሎች አዳዲስ መረጃዎች እስክንገናኝ ድረስ በያላችሁበት ሁሉ ሰላምና ጤናችሁ ይብዛል።